አረ በእናትሽ ወደዚያ ሂጅ! አንቺ ያምሻል እንዴ አንተ አንተም ጓደኝነት ይቀራል እዚህ አንቺ ቆይ እንዴ! ሰላም እንዴት ናችሁ? የናፍቆት ፕላስ ተከታታዮቻችን በጣም ናፍቃችናል። ቪዲዮዋችን ቫይራል እየወጣ አይደለም በደንብ ሼር ኮፒ ሊንክ እያደረጋችሁ አይደለም። ዛሬም እንግዲህ በአዲስ ቪዲዮ መጥቼ ላችኋለሁ። ከዛ በፊት ግን ቪዲዮችን ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ዛሬ ማለት ነው ብቻዬን ነው የመጣሁት፣ እና ፕራንክ ላረጋቸው አስቤ ነው። እነሱ ቪዲዮ እየሰሩ እዛ ጋ ናቸው። እና እኔ ምን አሳብኩኝ፣ እዚህ መኪና ውስጥ ስቀመጥ የሆነ ታንኮል አምሮይን ታውቃላችሁ ለተንኮል ያለኝን እንትን። ግን እነሱ ፕራንክ ሲያደርጉኝ እኔ ደስ አይለኝ። ግን በቃ ዛሬ ፕራንክ አደርጋችኋለሁ። ፕራንክ ማድረጋቸው ደግሞ ማለት ነው አርግዣለው ብዬ ነው አርግዣለው ብዬ ነው ፕራንክ ማድረጋቸው ዛሬ። እና ምን ይሉኛል? ውለጁ ይሉኛል ወይስ ምን ይሉኛል የሚለውን ነገር አብረን እናያለን። ያው በዚህ እድሜሽ ምናምን ይሉኛል ብዬ ተስፋ አደርጋለሁ። አውቄ ነው በእውነት ምን ይሉኛል የሚለውን እስቲ እናያለን። ማን ከሶስቱ እንዲሁም ለልጅ ፍቅር ያለው ልጅ የሚወደው እኔ በማርገዜ ደስተኛ ሊሆን የሚችለው በሚለው ሚለውንም እናያለን አብረን እንግዲህ። እጠራችኋለሁ አሁን። እዛ ጋ ናቸው፣ ቪዲዮ እየቀረጹ ነው። አሳያችኋለሁ። እዚህ ጋ ናቸው። ይኸው እያያቸው እየተቀራረጡ ነው። አሁን ልጥራቸውና ማለት ነው ከዛ ታሪኬን ልጀምር። አሁን እንግዲህ ልጠራቸው ነው። ፊቴን ቆይ፣ አሁን ፊቴን ኮስተራ ማለት አለብኝ። ፊሽ። አንዴ ነው! አንዴ ነው! ኑ! አንዴ

ምንድን ነው? አንተ ምንድን ነው? ከዘረን በኋላ አታርፍም? እንደ ምንድን ነው ነው ምንድን ነው? ምንሽ ነው? ምንሽ ነው ፊትሽን ነው የጣልሽው? ምን ትል? በእናትሽ ነው ልንጥፋት። ምን ደብሮሽ? ምን ከቅድም ጀምሮ ፊትሽን ጥለሽዋል? ለጉምሹ ችግር ምንድን ነው? የምን ችግር? የምን ችግር ችግር የለውም እየሰራ ነው፣ ይመለሳል። አካውንት እኮ የምን ችግር? ያንቺ ነው ስሜት። ምንም አትጨነቁ። ማለት እኮ ምን ሆነሽ ነው? ምን

ምን ሆነች ነው? ብር ነው እና ኬዝ ነው? ምን ብር ፈልገሽ ነው? እና እና ምን ሆነች ነው? እና አረ በመድኃኔዓለም ምንድነው? እንሽ፣ አታስጨንቂኝ። ምን ሆነች ነው እኮ ንገሪን። ካልነገርሽኝ ታዲያ በምን ማወቅ እንችላለን እንዴ? መፍትሄ እኮ የሚገኘው ስትነግሪኝ ነው። ምን ሆነች ነው? አንቺ ናፍቆት ናፍቆት ናፍቆት፣ አረ በመድኃኔዓለም ንገሪን ምን ሆነሽ ነው እ እንዴት እንደሚነገር እኮ አላውቅም። መድኃኔዓለም አንቺ ከእኛ ከእኛ በላይ የምቀርቢው ሰው አለ ታዲያ? ምንድን ነው እንዴት እንደሚነገር አላውቅም። ምናምን በቃ የቸገረሽን አማክሪን በቃ። ጓደኞችሽ አይደለን እንዴ? ጣቢዎች ሰው ምናምን አደረግሽን? እኮ ነው በቃ፣ እንደ እኛ ነን እኮ። ምን ሆነሽ ነው? ለምን አትናገሪም? ምን አርግዣለሁ ማለት አልገባኝም። ከማን? አንቺ ማርያም በይ እስኪ እ እንጊዜው ነው አን ሶስት ወር ሙሉ አታውቂም ማን ልጁ ነው የጆን ስነግራችሁ ሁላችሁ ፊታችሁን አዞራችሁ። ማንም ፊቱን አላዞረብሽም። በስርአት አውሪያ በስርአት ተናገሪ። ምንድን ነው ሮተናገሪ። በእናት በቃ አትቀልጂ። ምንድነው አድርጅ ፈልገሽ ወይ ማያመጣሽ ነገር ከሆነ እኮ ችግር የለውም እንዴ። እሱ ኪ ምንም ያድርጋል። ምን ችግር አለ? ያደረ ፕላን ላይ አደረ እኮ ታዲያ። እሱ እኮ ነው እኛ ያስደነግጠን። ታዲያ እንዴ ይስማ ለያንቺ፣ እኮ ትልቅ ሴት እኮ ነሽ እንዴ። እዚህ ደረጃ ሚያደርስ እንትን እባክሽ። ሶስት ወር ሙሉ እንዴት አታውቂም አንቺ እ አላቅም እንዴት እንዳላወቅኩ አላውቅም። በቃ ተዘናብቼ ነውስእ እርጉዞ ይቀመጣለሁ ትልቅ ሰው አይደለሽ? እንንው ጠነቀቅኝ። ምን ማለት ምን ማለት ነው? አሁን አንቺ ፍላጎትሽ ምንድን ነው? ነው ምንድን ነው ፍላጎትሽ? ምን ሀሳብሽ? ቤተሰብ አወቀ ወይስ እንዴት ነው የሚያውቀው

ምን ሆነሽ ነው? እንደዚህ ርካሽ ሰው ነሽ እንዴ? እና ታዲያ እንዴት አባቱን አላውቀውም እስከ ማለት አባቱን አላውቀውም ማለት እኮ ባይ ዘዌይ በጣም ሌላ ሚኒንግ ነው ያለው። እሺ እኔ መልእ ባል ታዲያ በመድኃኔዓለም አሁን እሺ፣ ልውለደው እንኳን ማስወረድ እንደማልችል ነግረውኛል። ግን ልውለደው። ትወልጂዋለሽ፣ በቃ ምንም አማራጭ የለም ትወልጂዋለሽ። እናሳድግዋለሽ። አይ ኑር፣ በቃ ሲመጣ ይመጣል። አሁን ስለ ልጁ ነው እንጂ ስለአባቱ አይደለም። አባቱ አባቱን አትወቂው፣ እናቱ ግን አንቺ ነሽ። እናቱ አንቺ ያለሽ፣ ከአባቱ ይልቅ እናቱ ሆድ ውስጥ ነው ያለው። እና ምን ይሁን ምን ይሁን እሺ፣ ምን ይሁን ታዲያ ልጁ። እኔ በጣም የምትወደኝ እና ምን ላርግ ታዲያ? ምን ላርግ በቃ ቤት ሲጠይቁኝ አንተ ልጅ እንደሆነ ልንገራቸው? ከባድ ነው ግን። አረ በእናትሽ ወደዛ ሂጂ አንቺ። አምሻል እንዴ አንተ ምንድነው የምታወራው? እንዴ እኔ ምን አገባኝ? እንዴ እኔ እንዴት ነው እኔ ማሚን ታውቂያቸዋለሽ እንዴ? ነው እኔ እንዴ ነው እንደዛ የሚያስቡኝ እንዴ? ወንድምሽ እንደሆንኩ ነው የምታውቀው ማሚ የአንተ ልጅ እንደሆነ እንደሆነ ልንገራት ለማዘር ትለኛለች እንዴ? ታንታ ሰላም እንዴ? አንቺ ቀልደ ነኝ ነው የምታስቢው? እንዴት ነው የምታስቢው? ነው ነው አንቺ እኔ ልጅ ማለት እኮ ልጅ አድረግ ልጅ ማለት አንቺ እኔ ነው የሚያስቡት እኮ ነው ይወለድ በቃ ምን ችግር አለው? አባቱ አለ ግን ወይ ከሀገር የለም ምናምን እላለን በቃ። ምን አማራጭ አለን? በቃ እና ልጅ ልናጠፋ ነው እንዲ? አንቺ ኃጢአት እኮ ነው። ሶስት ወር ሆኖሻል፣ በዛ ላይ ናፍቆት። ኧረ በመድኃኒዓለም አንቺ እንደቀለል አድርገሽ አታውሪ። በመድኃኒዓለም እንዴ አባቱ እኔ እንዴት ነው አንተ እቺ በሽተኛ ነች? እንዴ? በሽተኛ ነች እንዴ? በሽተኛ ነች እንዴ? አንተ አይደለም ሲጀመርም ባይዘው አባቱን አላውቀውም ማለት ሚኒንጉ ከባል ገባኝ። ግን አሁን ስለ አባትየው ከምናስጨንቃት ኦሬዲ ተፈጥሯል። ቢሄድ አይደለም ይሄ እንዴት ሊሆን ይችላል። ነው እንዴ አባቱን አላውቀውም ምንም አውቃለሁ ታውቃለህ? ምን ናፍቆት፣ ይኸውልሽ ሌላ ምን ይኸውልሽ ሌላ አማራጭ በተረጋጋ መንፈስ እንደ ትልቅ ሰው እናስብና ይኸውልሽ፣ አንደኛ ይሄ የነፍስ ጉዳይ ነው። ይወለድ። ምን ታረጊያለሽ? ምንድን ነው የምታረጊውን ብታውቂው፣ ማኩ የማትደርሺም ነበር ማረገውን አቃሉት ያለሽ፣ ደስ ይላል እኮ በቃ፣ ፈጣሪ የሰጠሽ ጸጋ ልጅ ነው። ይምጣ፣ በቃ ይወለድ፣ ልጅ ነው። ምን እኛ ለእናንሳለን፣ እንደ ለሱ ያድጋል በቃ። ምን ችግር አለው?

ባልተፈጠረ ነው። በቃ ችግር የለውም፣ ተወት። ችግር የለውም አይደለም። ችግር የለውም፣ ማረገው ስለማያውቅ ችግር የለውም። በቃ ተወትን የተሰጠ ማረገው ስለማያውቅ ምናምን ብለሽ ለቤተሰብ ብለሽ እዚህ ጋር ነብስ አታጥፊ። እያሰብሽ ያለሹ ገብቶ ነው። በቃ ነብስ አጠፋለሁ። አይ ነብስ ብቻ ምን የሚማረግ ነው ጀመር ልጅን እንደዚህ አድርጌ እኔ የመኖር ሀሳብ ስለሌለኝ ማለት እንደ እኛ እናንስም ለሱ አንቺ ምን ሆነሽ ነው? ችግር የለውም እንደኛ እናንስ አይደለም እንዴ እንዳትሉ እንዳታዝኑ በኋላ ምንድን ነው ምትወሪው? በኋላ ማለት ነው፣ አታ ሁላቹ ማታቹኝ እንዳታዙ። ምንድን ነው ምትዩ? ስለምን ማጣት ነው ምትወሪው? በቃ ችግር ማአት እኮ ልጅ እኮ ነው የመጣው እኮ። ምንድን ነው ምትዩ? ለምን ሌላ ችግር ትጠሪያለሽ አንቺ? አይ ችግር የለውም ተው። ምን ምንድን ነው ችግር የለውም ማለት አልገባኝ። አሁን ምንድን አንቺ ያስከፋሽ? እርሱት፣ ምንድን ነው ያስከፋንሽ? እኮ ምን አረግንሽኛ? እርሱት፣ ምን አረግንሽኛ? አንዴ አርግጂ ያለው እኮ ነው ያልንሽ እኮ፣ ያልሽን ተቀበልንሽ እኮ፣ እንደውም ምንም አላልንሽም እኮኛ እንደ ወንድም ተቀበልሽ እኮ በቃ የመጣው ነው አንዴ መቷል። እዚህ ጋር አንቺን መውቀስም አንችልም። ምንም በቃ ብንወቅስሽም ምንም የሚፈጠር ነገር የለም። ለምን እንዴት እንደዚህ አደረግሽ ምናምን የሚባል እኛ ችግር የለውም ተውት። በቃ ከዚህ በኋላ ተውት ግን ማለት ሆነ ስታጡኝ ግን ፎቶ ለመልቀቅ ብቻ ይሁን ጓደኝነት ነው

አይደል? ዘጠኝ ወር አሁን ወዲሽ ይገፋል። ከዘጠኝ ወር እስከ ወልደሽ ምናምን እስከዛ ቤተሰብሽን አታይም። አንቺ እስከምሞት ድረስ እሞታለሁ። እንደውም አንቺ ለእናትሽ አታስቢ። ታስባለሁ። እና ታዲያ እና ታዲያ አንቺ ዘጠኝ ወር ሙሉ ከሷ ጋር ከሷ የመራቅ አቅም አለሽ፣ አቅም አለሽ ወይ ከሷ የመራቅ ዘጠኝ ወር ሙሉ? አልቆይም። ሲጀምር እዚህ ምድር ላይ ልጁን እንደ አባት ካልተቀበልከኝ ያንተም ጓደኝነት ይቀራል፣ የኔም ህይወት እዚህ ጋር ያበቃል። አንቺ ጤነኛ አይደለሽም እንዴ? ቆይ የምታወሪውን አታውቂም እንዴ? አንቺ ያምሻል እንዴ? ምንድነው እያወራሽ አለሽው እንዴ? የምትዩ ነገር ይታወቅሽ እንዴ? ጤነኛ አንቺ አታገናዝሪም እንዴ? እንዴ ነው የሚያስቡት እንደዚህ? ምን ምን ብዬ ነው የልጅ አባት ሆነ ነው እንዴ? ምን ብዬ ነው የልጅ አባት ነኝ የሚያስቡት? እሺ፣ የሚሆነውን ነገር አንተም አትችልም። ይሄ መቻል እና ያለመቻል ጉዳይ አይደለም እኮ ከዚህ ጋር ለምንድን ነው የምታነጻጽሪው? በስነ ስርዓት ያውቁኛል እኔን ቤተሰቦች በሙሉ እንዴ ሁላችንንም ያውቁናል። እንዴት ነው የልጁ አባት ነኝ ነው የምለው? እንዴ እንዴት ነው መታሰብ አንቺ እንዴ ታሰብሽ። እንዴ ምን ችግር አለው? ችግሩ ምንድን ነው? ከእኔ ይበልጣል? ወንድ ከኔ ይበልጣል ወይ ከኔ ይበልጣል? ከኔ ከበለጣ ከችግሬ እኔ ናፎኒ እኔ እኔ እንዴት እንዳሰብሽው አላውቅም። እኔ ይሄንን ይሄንን መቀበል አልችልም፣ አልችልም የሚመጣውን ነገር። ግን ሁሉንም ነገር አብረን እንትንላለን። ውረዱና ስራችሁን ስሩ። ይሄንን ትል

ሰውዬ ውረድ፣ ውረድ በእናትህ ውረድ። እሺ፣ ብቻዬን ተወው፣ ላስብበት። ውረድ፣ ፊሽ፣ ውረድ፣ አንዴ ውረድ። ኧረ እኔ እወዳለሁ፣ ውረድ፣ ሂድ፣ ውረድ። ግን እግዚአብሔር፣ እንደ ትልቅ ሰው አስቢ፣ እግዚአብሔር፣ እኔ ምሬን ነው ውረድ። ትልቅ ሰውነሽ እንደ ትልቅ ሰው አስቢ። ውረድ። ችግር የለውም ልጅ ነው። ጸጋን የመጣው ስንት አውርጅ። ለልጅ ሲል አይ ወይ እዚህ አውርጄ። እንዳልተፈጠረሽ። ምንድነው የምትጨይ? እንዳልተፈጠረሽ። እንዴ እሺ ውረድልኝ። ውረድልኝ እኮ። ዝም በይ እና ስሚ። ውረድ። አልሰማሁም። እሺ፣ ምንድን ነው የምትፈልጊው? ማስወረድ ነው የምትፈልጊው? መሞት ነው የምፈልገው። ውረድ ስትሞቺ አንቺን አይደለም ቤተሰቦችሽ እንደምትጎጂ እያወቅሽ እሺ፣ ትልቅ ሰው ነሽ እንደ ትልቅነትሽ አስቢ። እሺ እድሜ መቁጠር ብቻ መብሰል አለበት። ጸጋ ነው ያገኘሽው፣ ቢገባሽ ማለት። ማንም ያላገኘው ጸጋን ያገኘ አንተ ውረድ። በእናት ምንድነው? ምን የምትጨክጭ እግዚአብሔር ነው። የምሬን ነው። የመታደል ነው። በምንም ይምጣ በምንም ፈጣሪ ፈቅዶ ነው ያረገሽው። ረ ውረድ ልኝ በእናት ውረድልኝ። እሺ ውረድ። አንዴ ብቻዬን መሆን ፈልጋለሁ። ሂድ ወረድ። ለምን በጣም ነው ያሳዝንሻቸው? እግዚአብሔርን። ውረድልኝ፣ ውረድልኝ፣ አንቺ ውረድልኝ። ራስሽ ማሰብ ብቻ እና ራስሽ እንትን ብትይ ኖሮ ይሄ ነገር ባልተፈጠረ። ውረድ፣ ውረድ፣ በቃ ለምን አትወርድም እንዴ? ምን ሆነህ ነው? ማርያምን እዛ ጋ ሚኪ እና እየሆኑ እየተጨቃጨቆ ነው። ሂጅ። ምን ብዬ ነው ሰላም አለይኩም። ሚኪ ግን አባት ለመሆን ዝግጁ አይደለም ነው? አልገባኝም። አግኝቼ አለሁ አግኝቼ አለሁ፣ ማርያምን እ አግኝቼ አለሁ። ስንት ነገር አሰባችሁ? ፍራንክ ስታስቢ

አንተ ማርያምን፣ ሂዱ ኑ በላቸው፣ ኑ በላቸው። እሺ፣ አተሚኪ